ቤተሰብ እንዴት ናችሁ? ደና ናቸው። እንግዲህ ማለት ነው፣ ባለፈው ያልኩት ነው የሆነውት ዛሬ ማለት ነውና ብሩኬና ሀይሚ እና ዳኒና እንግዲህ ሶሲ ሁሉም አንድ ላይ ነው የመጡት ማለት ነው። ባለፈው ብዬ ነበረ፣ ሁሉም ቀስ በቀስ ይቀላቀላሉ። ስራ ነው የሚሰሩት። ሀይሚንም ሁለት ኬ አስገቡ እና ደግሞ የምትጣሉት የምትዘጋዘጉት አቁሙ ብዬ ነበረ ና ምን ማለት ፈልጌ ነው ብሩኬ እንዳለው ማለት ነው፣ ማንም ሰው ማለት እኔ ከዚህ በፊት የሚያየው ስለሆነ ነው። ብሩኬና ሀይሚ ሲጣሉ ማለት ነው የሆነ በቃ ሲኮራረፉ፣ እነዚህ ልጆች እኮ ማለት ነው ሁለቱም አንድ ናቸው። ገባችሁ አይደል? ከዚህ በፊት ሀይሚን ታውቋታላችሁ። በብሩኬ አትምጡብኝ ብላ ወጥታ ተናግራለች። በብሩኬም አትደራደርም ሀይሚ፣ ብሩኬም ደግሞ በሀይሚ አይደራደርም። ይሄንን ታውቃላችሁ ራሳችሁ ውስጣችሁም ማለት ነው። ነገር ግን እናንተ ምትዘግዝቁ ከሆነ ብሩኬና ሀይሚን ዘግዝቁ፣ ከፈለጋችሁ ነገር ግን እየሮጣችሁ እናት ጋር ምንድን ነው የሚያስኬዳችሁ? እኔ ቁግራ የሚገባኝ ይሄ ነው። የእውነት ንገሩኝ እስቲ ማለት የብሩኬ እናት ምን አደረገች? የሀይሚ እናት ምን አደረገች? እስቲ ንገሩኝ። ይህንን ብቻ ኮሜንት ለጻፉ ልጅ የእውነት ነው የምናገራችሁ ማለት እኔ አላቅም ማለት ያጠፋው ብሩኬ ያጠፋችሁ ሀይሚ የብሩኬ እናትና ሀይሚ እዚህ ጋር መጥቶ አልተናገሩ አላጠፉ ወይስ፣ በደካማ ጎናቸው እንግበብላችሁ ነው እንደዚህ የምታደረጉት ማለት ነው። ማለት እዚህ ጋር ማለት እየታዘቡ ነው እነሱ። ራሱ ሀይሚም ትታዘባለች፣ ብሩኬ የሚታዘባል ማለት ነው። እዚህ ጋር ገባችኋል? እናንተ ግን ወደኋላ ነው የምትቀሩት። እነሱ መቼም አይለያዩ፣ መቼም አይጣሉ፣ ይሄ ስራ ነው፣ ተመልሶ ይገናኛሉ። ነገር ግን የማይገባቸው እናትና አባትን ተዉ። በቃ እንዴ! በቃ ታስገቡ እስቲ። ለራሳችሁ ቃል ግቡ፣ ለራሳችሁ ማሉ እንደ የናንተ እናትና አባት እንደ እናትና እንደ አባታችሁ፣ ይኸው እናትና አባታችሁ እንዴት እናንተን ተሰቃይቶ እንዳሳደጉ ምን አክል መከራ አይቶ እናንተን ለዚህ እንዳበቁ፣ እናታችሁን እስቲ የብሩኬንና ልትዘገዝጉ ስትሞክሩ፣ የብሩኬንና ለጥፋችሁ ለመሳደብ ስትሞክሩ፣ የኔ እናት እማዬ እንዴት ነው እኔን ያሳደገችኝ፣ እንዴት ነው መስዋዕት ከፍላ ለዚህ ያበቃችኝ ብላችሁ የናንተ እናት ትዚህ በላችሁ እስቲ ጭንቅላታችሁ ላይ ማለት ነው። እንደ ወይስ እንስሳ ናቸው ወይስ ማለት ሰው ከእንስሳ የተፈጠረነው እኮ በጣም ማስተዋል ስላለን ነው። ወይ እንስሳ ናችሁ እናንተ እንስሳ እንበላችሁ በቃ ማለት፣ ማሰባችሁም መገናዘባችሁም እንደ ሀይሚ ምን ሁለት ኪያ ያስገባት ሁለት መቶ ኪያ ማለት ነው። ብሩኬም በቃ እንደዛ አበረታቱ ሁለቱ ነው። ብሩኬ በጣም ለምኗቸዋል። በጣም አበዙት ማለት ነው። የሆነ ለመናገር የሰው ልጅም እኮ ትዕግሥት አለው የትዕግስትም ልክ አለው። ብሩኬ ደግሞ በጣም ትዕግስተኛ ነው። በጣም ለመናቸው በጣም ማለት ነው። በጣም ይቅርታ ጠይቃቸው ዳኒ እንዴት እንደሚያደርግ ብሩኬት ዛሬ ያደረገው ትክክል ነው። በጣም ምክንያቱም ብዙ ወንዶች ማለት ነው ካገቡን በኋላ ወይም ደግሞ ፍቅረኛሞች ከሆንን በኋላ ማለት ነው እኛን እንደፈለጉ ማድረግ መብት ያላቸው ይመስላቸዋል። እኛን የመቀጥቀጥ እኛን የመደባደብ ወይም ደግሞ እኛን መምታት መብት ያላቸው ይመስላቸዋል ማለት ነው። ይሄን ብሩኬት ዛሬ ለዳኒ እያሳየው ትክክል ነው። ምክንያቱም ማንም ወንድ ፍቅረኛው ስለሆነች ብቻ ሶስቲን ተነስቶ መምታት አይችልም ሰው ጠበቃ ነኝ መምታት አችልም እያለሁ ለዛ ነው። ምክንያቱም የሆነ ወንዶች ተነስተው ማለት ነው እኔ መምታት እኮ እችላለሁ፣ እችኮ ፍቅረኛነት አንተ ምን አገባ ምናምን የሚሉት ወንዶች አሉ። ይሄ ትምህርት ይሁናችሁ ማለት ነው። ገባችኋት ሴቶች እናንተን ማንም ሰው መምታት አይችልም። ፍቅረኛ አንቺ ባልሽ ስለሆነ ወይም ደሞ የልጁ ሚስቱ ስለሆን ወይም የልጁ እናት ስለሆንሽ ወይም ፍቅረኛውን ስለሆንሽ አስር ዓመትም ይሁን ሁለት አመት ትተሽ የአስር ዓመት ፍቅረኛውን ትሁኚ መምታት አይችልም አንቺ ገባሽ አይደለም? ፍቅረኛ ስለሆነ ሶሲንም እንደዛ ነው ያለው። ዳኒ ፍቅረኛሽ ስለሆነች መምታት ይችላል ብሎ ነው የገፈተራት። ስለዚህ ለዛ ነው ብሩኬ ተናዶ የተነሳው ማለት ነው። ገባችሁ ብሩኬ ከዚህ በፊትም ታውቁታላችሁ፣ በሴት ልጅ ቀልድ የለም። ሴት ልጅን በጣም እንደሚያከብር እናቃል። ለዛ ነው ስለዚህ ይግባችሁ ማለት ነው። ሴቶች እ እና ሁለቱንም ስታውሩ አመዘዝናችሁ፣ ሁለቱንም ባጠፉት ቁጥር አውሩ። ብሩኬን ጥፋተኛ ወይ ደሞ ሀይሚ ጥፋተኛ አይደለም ተታረጉ። ሁለቱን ባጠፉት ቁጥር ተቻቸው ማለት ነው። ነገር ግን ዩቲዩበሮች ማለት ነው እናንተ ላይ የገባው መንፈስ ይወጋ ማለት ነው። እና አንድ ሰሞን ነው የምጀምሩት፣ አንድ ሰሞን ነው ጭር የምታረጉት። ና ለእኛም ደግሞ ስራ ስጡን እንጂ ለየብቻ አድርጉ ስራውን፣ አንድ ላይ ለምንድን ነው ተረጋግራችሁ፣ ግሩፕ ፈጥራችሁ አንድ ላይ መድረክ ላይ አውርታችሁ እኮ የምታደርጉ ነው የምትመስሉት፣ የሆነን ለመናገር ማለት ነው። ማርክ ቤት፣ አብርሽ ቤት፣ ሩታ ቤት፣ ዳኔ ዳኔ ዳኒ፣ እነ ዳኔ፣ እነ ጽጌ፣ እነ ሜሪ እንዴ! በፈጣሪ ስም ሀይሚ፣ ቡሩኬ ሁላችሁም አንድ ላይ ለኛም ስራ ስጡን እንጂ፣ ሀራም ሊከው እንዴ ለኛም ስራ ምንድነው? አንድ ላይ ጭር ትራላችሁ፣ አንድ ላይ ትመጣላችሁ። ዋይ ሾሃዳ ደህና ሆኖልኝ ቤተሰብ።